እንደሆነና ደግሞ አሁን የምታሳየኝ ነገሮች ምናልባት በፊት ላይ እኔ ማየት እንፈልገው ሰው ጋር ነበር። ገባሽ አይደለ? የሆነ ሰው ላይ የአንቺን ፈገግታ፣ የአንቺን ደስታ ቀለበት ሳደርግላት ወይ ደግሞ ለማጓዝ ስፈልግ የአንቺን ደስታ ሌላ ሰው ላይ ማየት ነበር የማስበው። እና ያ ነገር እንግዲህ ምናልባት ሁላችሁ መልስ ይሆናችኋል ብዬ አስባለሁ። ምክንያቱም ከዚህ በፊት ለጽጌ ቀለበት አድርጌላታለሁ። የሚዋሽ ነገር አልነበረም። እና ቀለበት ሳረግላት የሰጠች ምላሽ አለ፣ ለአንቺ ደግሞ ቀለበት ሳረግልሽ የሰጠች ምላሽ አለ እና አሁን ደግሞ ለአገባት እንደሆነ ደግሞ ምን ያህል ደስተኛ እንደሆንሽ እያያችሁ ነው። ህይወታችን ደግሞ መሆንም ያለበት ብዬ የማስበው ምንድነው ደስ ከሚለው ሰው ጋር ከኛ ጋር ሲሆን ደስታ ከሚሰጠው ሰው ጋር መሆን አለበት አደለም? እውነት ነው። ይህን ጊዜ እኔ በጣም ስራግል አድርጌበታለሁ። በጣም ብዙ ነገሮች አልፌበታለሁ። በተለይ ሰሞኑን የነበረው ነገር ልክ አልነበረም ምናምን፣ ግን እነሱ ነገሮች ሁሉ አልፈው ዳኒን ማግባት ማለት ለእኔ በጣም ትልቅ ነገር ነው ነውና በጣም ደስተኛ ነኝ፣ ለዚህ ቀን በመድረስ ይሄዳል። የእኔ ቆንጆ ምን ነበር መሰለሽ፣ ምፈረ የነበረው ፋሚሊዎቿ የሚቀበሉኝ አልመሰለኝም። ገባሽ ስ ከነበረው ነገር አንጻር ከጽጌ ጋር ከመሆን አንጻር የአንቺ ቤተሰቦች ይቀበሉኛል ብዬ አላሰብኩም ነበር። ግን በጣም ደስተኛ ሆነ የተቀበሉኝ። በጣም ኢቨን፣ በቃ ትናንትና ላይ ለጽጌ ላ ወንድምሽ አግኝቶ አስፈራርቷታልም ልትጠነቃቅም ነግሯታል። ከዚህ በኋላ ችግር የምትፈጥነው አይመስለኝም በኛ ወት ላይ ጽጌ እና፣ በጣም ደስ ብሎኛል። በጣም ደስ ብሎኛል። አይ ኬን ዌይት በቃ ለክተን ምናምን ምናምን ደሞ እስክናይ ድረስ በጣም ጓጉቻለሁ እና በቃ እንልበስ፣ ለመልበስ ይቸኩራለች እና እንለብሳለን። ግን ከመልበሳችን በፊት ምንድነው? መሰለች ማለት ፈልገው የሰው ልጅ ወደ ትዳር ህይወት ሲገባ ብዙ ነገሮች ይገጥሙታል። ገባች አይደለ? ውጭ ላይ ሆነ እንደምናየው አይደለም ነገሮች። ትዳር ላይ ስንገባ ብዙ የተለያዩ ነገሮች ሊፈጠሩ ይችላሉ። ምናልባት ስለአንቺ የማላውቃቸው ባህሪዎች፣ አንቺም ደግሞ ስለእኔ የማታቂያቸው ባህሪዎች ሊኖሩ ይችላሉ። ገባሽ? ስለዚህ እነዛን ባህሪዎች ተቻችለን የምናልፍ ሰዎች መሆን አለብን። አሁን ያለሽ ነገር፣ አሁን ያለሽ ጸባይ፣ አሁን ያለሽ ደስታ እንዲቀየር አልፈልግም። ገባሽ ተዳሩስ ከገባም በኋላ ከዚህ በላይ ደስተኛ እንድትሆኝ ነው የምፈልገው። ከዚህ በላይ በእኔ እንደተተማመኝብኝ ፈልጋለሁ። እኔ ጀስት ብዙ ነገሮች እንድረሳ ምክንያቱ የሆነ ነገር ወደ አንቺ የሳበኝ ነገር ምንድነው ስለተማመንሽብኝ። ገባሽ አይደል ምንም ነገሮችን ስጠይቀሽ በቃ በእኔ በመተማመን ሁሉ ነገር እሺ ስለምትይኝ ነው ወደ አንቺ የመጡት፣ እና በጣም ደስተኛ ነኝ። በነገራችን ላይ ማለት ነው ለሁላችሁም አንድ ነገር ለመርቃችሁ አፍቃሪ ስታችሁ ከምንም በላይ አፍቃሪ ስታችሁ የእውነት ነው የምላችሁ እና አፍቃሪ ማግኘት ማለት በጣም እድለኝነት ነው። እኔ ደግሞ አንቺን ያገኘሁበት ሰዓት ደግሞ በጣም የተሰበርኩበትና ብቻ ብቻነት የተሰማኝ ነገሮች በጣም የከበዱኝ ሰዓት ነበር። ና አንቺ የሰጠኝ ፈጣሪ ና አመሰግነዋለሁ። የኔ ስለሆንሽ እድለኛ ነኝ። ከጽጌ ጋር በነበርክበት ጊዜ እኔ በጣም ይሄ በቃ አሁን ላይ ሊነገር የማይችል በጣም ብዙ ነገሮች አሳልፊያለሁ ምናምን እና አሁን እግዚአብሔር ለእኔ የመለሰክ በቃ ፊውቸር ስላለን ነው ብዬ ነው ማምነው እና በጣም ብዙ ህይወት እንኖራለን ይሄ ከዚህ በፊት የምናስባቸውን ምናምን እና ብቻ አሁን በጣም ደስተኛ ነኝ። መሀላችን ማንም የለም አሁን የሚረብሸን፣ እንደሌላው ጊዜ እንትን የሚለን ምናምን አሁን ማንም የለም እና ብቻ በጣም ደስተኛ ነኝ ዳንዬ፣ አንተን ስለመለሰልኝ እግዚአብሔር ይመስገን። እኔ በጣም ደስተኛ ነኝ በጣም እና አላውቅም እንደዚሁም ቆንጆ ነች። ሌሎ ለብሳ ደግሞ ምን ያህል ቆንጆ ልትሆን እንደምችል አስቡት። ያው ቬሎ ያምራል፣ አይደለም? ቬሎን ታሳምረዋል። ይሄን ያህል ነው በውበቷ የምተማመነው እና በእርግጠኝነት ቬሎን በጣም ውብ እንደምታደርግ ተስፋ አደርጋለሁ። ሲጀመር እዚህ ቤት ውስጥ ያሉት ቬሎዎች በሙሉ አንቺ ከለበሰቻቸው ያምራሉ። እሷ ከለበሰቻቸው ከለበሰቻቸው ሁሉም ቬሎዎች እንደሚያምሩ እርግጠኛ ነኝ። በእርግጠኝነት በእርግጠኝነት ለመምረጥ እንቸገራለን ያማምራሉ በጣም። እዛ የጓደኛዬ ቤት ነው ታውቃለህ። በጣም ስለ እኛ ደስታ የምትጨንቅ ጓደኛለች። እኔ ታውቃለህ ስምሪ ስምሪ ዲኮር እና ቬሎ እሷ ጋር ነው የመጣ ነው። ማግኘት የምትፈልጉት ምናምን ነገር ካለ እሷ ጋር መምጣት ትችላላችሁ። ሳሚት ፍየል ቤት ነው፣ አጆራ ፊት ለፊት ነው። አጆራ ፊት ለፊት ነው እና በቃ እየመጣችሁ ትገዛላችሁ። በእርግጠኝነት ማነው ከዚህ ትወስዳላችሁ። እየተስፋ አደርጋለሁ። ስልኳ እናስቀምጥላችኋለን፣ ሰው እየደወላችሁላት እንግዲህ መምጣት ትችላላችሁ። በጣም የሚያማምሩ ቪዲዮች፣ ጓደኛዋ ስለሆነች ነው እንደዚህ እያለን ያለ እውነት ስለሆነ ነው። አሁን ላይም ለክቼ እናያለን። በጣም የሚያማምሩ ዳኒ የሚለካው ጓደኛዋ ስለሆነች ስላችሁ ምንም ነገር ያስደስታታል። ከኔ ጋር መሆኑ ያስደስታታል። እና እነዚህን ነገሮች ስንፈልግ ምናምን ነገር ከኔ ውጭ የትም አትሄዱን ብላ ነው ስምሪጋ የመጣ ነው። ስምሪ ቴንኪዩ። የመጀመሪያ ተጋባዣችን ያሰርጋችን በጣም ማንንም አንጠራ እና በጣም ነው ደስ ያለ። ዛሬ ሁላችንም እንግዲህ እንዳልኳችሁ ልብሶቻችንን እንለካለን። እኔ እንጃ አላውቅም። ብቻ የወላችሁ ንገራችሁ በእውነት ነው ምላችሁ። አሁንም ሁሌም ነገር ግራ የሚያገባኝ ነገር ያንቺ ከኔ ጋር መሆን ይህን ያህል ደስተኛ ያረግች ነገር እኔ አላውቅም። በጣም እድለኛ ሰሆን ብዬ ነው ማስበው። ከአንተ በላይ እኔ በጣም እድለኛ፣ እኔ በጣም በቃ እኔ በጣም ብዙ ነገሮች ሆኛለሁ ከአንተ ብሬክ አፕ ካረግን በኋላ። አሁን ላይ ግን በሚፈጠሩት ነገሮች ምናምን ዳንዬ፣ እኔ አንተን ለማግኘት የማደርገው ሳክሪፋይ መሆኑ ስለሚሰማኝ አይመስለኝም። ብቻ እግዚአብሔር ለዚህ ቀን ስላደረሰን እግዚአብሔር ይመስገን። በጣም ደስተኛ ነኝ። ሁን ከእለት ወደ ለት ጅጅ ፍቅራት ይዛ ሲዛ ልታሳብደኝ ነው መሰለኝ። እንዳልኳች ነው ማለት ኤብስን ወደ ህይወቴ ከመጣት ጀምሮ እያንዳንዱ ቀናቶች ማለት ነው ደስተኛ እንደሁን ታደረገኛለች። በጣም ትንከባከበኛለች። በዛ ላይ ደግሞ ከኔ የሚመጡ ነገሮች በሙሉ ያስደስታታል። እኔ የማረጋቸው፣ የማወራቸው ድርጊቶች በሙሉ ያስደስታታል። ከዛም በላይ ደግሞ ከዚህ በላይ ማለት ነው ለእኔ አስደሳች ነገር አይኖርም። ሁላችሁም ናችሁ ደስተኛ የምትሆኑት እንደዚህ አይነት ሲትዌሽን በህይወታችሁ ሲገጥማችሁ። እና መቼም መቼም ነው በቃ ማለቴ ይሄንም ያክል ደስታ ለእኔ ተደራራቢ ደስታ የመጣበት ሰዓት አሁን ነው። አስቡት፣ ከምታፈቅሬ ልጅ ጋር አብሬ ልኖር ነው። ከዛ ደግሞ ምታፈቅሬ ልጅ ደግሞ ቆንጆዬ ወንድ ልጅ ትሰጠኛለች። የመጀመሪያ እ ወንድ እንዲሆን ስለምፈልግ ነው። እና በጣም ደስተኛ ነኝ። ይህን ሁሉ ደስታ እንዴ ስላደረግሽኝ በጣም ነው አመሰግን ነው አመሰግናለሁ። ቆንጆ ልጃችን አድጎ ደግሞ እንደዚህ በግልጽ እስኪታይ በጣም ቸኩ ያለሁ። እየረገጠች ነው ያስቸግራል። እንደ አስቸጋሪ ነው ይሰማዋለሁ እንጂ አያስቸግርም። አይ ብዙ አያስቸግርም። እኔ አስቸጋሪ አስቸጋሪ አይደለም። ቆንጆ እያያችን ሌላ ሰው እንዳንተ አንቺ ምን ያህል ሰፖርት እንደምታደርገው እያያችን ነው። አጋይዝ ለማንኛውም እኔም ችግር የለም ብዙ ሰዓት ብቆም፣ አንቺ ግን ብዙ ሰዓት እንድትቆሚ አልፈልግም። እረፍት አድርጊ። ልብሳችን እየቀየርን እናያለን እናንተም የወደዳችሁትን ብሎ በዚህ አጋጣሚ ለሷም ተነግሯት አላችሁ እኔ ላይ የሚወደዳችሁት የትኛው እንደሆነ ተነግሩን አላችሁ። የደስታችን ተካፋይ ስለምትሆኑ ሁሌም ከኛ ጋር ስላላችሁ በጣም ነው የምንወዳችሁ። ወደ ልብስ ብዙ በጣም በዙሪያ

ምንም ታሪክ ይዚ ምን የእውነታችሁ ነው? እንዴት በትክክለኛ አይምሮን እያሰብሻለሽ ምር እያደረጋችሁ አልገባኝም። እንደዚህ አይነት ሁኔታ ውስጥ ከቺ ነበር። እግዚአብሔር ይመስገን። አየሽ ትክክል ያለው ለነገር ሲሆን ገና ከመብራት ከብዙ ነገር ነው የሚበላሽባችሁ። አልገባ አልገባኝም እንዴ የእውነት ይሄን ዳን እያረክ ነው እንደዚህ ምንድን ነው አሁን ፈልግሽ የመጣሽው አልገባኝም። ይኸውልሽ ያለንበት ሲትዌሽን በጣም ደስ የሚል ነው፣ ጥሩ ታይም እያሳለፍን ያለ ነው፣ ልብስ እየመረጥን ያለ ነው። ይሄን ፕሮግራም ለመረበሽ ከሆነ የመጣሽው ሜሪ፣ ክፉ ደግ ሳንነጋገር ዳኒ ረፍ፣ ክፉ ደግ ምናምን አትበልተው። ከአንተ ጋር ክፉ ደግ ምናምን እኔ ከማንም ጋር ምንድን ነው። እሺ የፈለግሽው? ትናንትና ስንት ሰዓት ነው ያሳለፍኩት በአንቺ ምክንያት? ስንት ሰዓት እኔንም ልጅቷንም። አልገባኝም አልገባኝም። ወንድምሽ ለምንድን ነው እኛ ጋር የላክሽው ለምን ወንድምሽን ልከሽ ነው ዛሬ ዳኒን ማግባት እንደዚህ በእንደዚህ ሁኔታ የምትፈልጊ? እኔ ዳኒን ያገባሁት ስለ ተዋደድን ነው እንጂ በምንም ጉዳይ እኔ እሱ አይመለከተኝም። ቦታው ላይ እኮ ነበርኩ፣ ቀለበት ሲያደርግልሽ እኮ ቦታው ላይ ነበርኩ አይደለ። ስለዚህ ዛሬ ትናንትና ወንድምሽን እንደዚህ አስደርገሽ እንዴ አልገባኝም። ምን ምን አረክሽ? ዛሬ የደስታችን ቀን ነውና እዚህ ጋር ሁን ዳኒን። ቪዲዮ ላታዩት ይችላል፣ ትናንትና መጥቶ እኔም ላይ የእሷ ወንድም እኔም ላይ ጽጌም ላይ ዋላ አንተም ላይ ነው ዝቶ ሄደው። ልክ እኮ ነው ያደረገው። እህቱን መጠበቅ መብቱ ነው። ከዚህ በኋላ መቼም ተዳሪ ተስፋ አደርጋለሁ። መናገር ያለብኝ ነገር እንደዚህ እንደዚህ አታድርጉ። እያየው ነው ቪዲዮቹ ያለው፣ ሜሪ ነው ወይስ ከኛ ጋር ደግሞ ሌላ? እኔ ከማናችሁ ጋር ምንም አልፈልግም። እኛ አሁን በጣም ጥሩ ጊዜ እባክሽ አንቺ ምን አይነት እባብ ነሽ ምን ነው እባብ አይደለሁም እንዲ ሬሽን አለ በደስታዬ ቀን አንቺ እንደዚህ የምትሆኝ ከሆነ አልገባኝም እንዴት ነው የምታስቢው አንቺ ምንድን ነው አላ አንቺ እራሱ ምንድን ነው የምታስቢው ነው ያልገባኝ አንቺ አሳብ ነው እሱ በትክክለኛው ስሜት አንቺ ጋር ይምጣ ወንድምሽ ስላስፈራራው ነው እዚህ ጋር ነው ያለው እኔ ስለሱ አይመለከተኝም። ስለ ፍቅራቸው አይደለም። የምታረገው ነገር ትክክል አይደለም። ትክክል የመጣሽበት መኪና እራሱ አልገባኝ። አጠገባች እንዳትደርሽ ብሎሻል አይደለም እሱ? ከዚህ በኋላ ምንም ነገር የለኝም። እሱ ትክክል ልሁን አልሆን ስተት ይሆን። አንቺ ስላልሽው መብራቱ ማጠፋም አንቺ ስላልሽው ማለት ነው። ሜድ ቸርች ሜድ ቸርች ነው። እኔ እኮ ይገርመኛል። ያዋራኋቸው ያለሁት እንደዚህ እንደዚህ ማለት ትፈልጋላችሁ። በጣም ትገርሙ። ዛሬ ደግሞ ደስታችንን ለማበላሸት እያመከርሽ ነው ማለት አንቺ። በዚህ ያህል ወሬ ማውራት ትችያለሽ። ማንም ሰው ለራሱ ይቆረቆራል። ማንም ሰው ለራሱ መሆን ይችላል። ስለ ትዳራችሁ አይደለም ያወራው። ታዲያ ምንድነው? ቀለበት ታረጊ አብሬሽ ነበር። ኦ መጀመሪያ ዝም ብለ ይሄን ስታረጊ በቦታው ነበር። አብሬሽን ደግፍ እያልኩሽ ያለሁት ግን እዚህ ጋር በትክክለኛው መንገድ አይደለም። ዳኒ የመጣው ወንድምሽ ስላስገደደ፣ እኔ ደሞ ካንቺ በላይ እሱ ነው አላውቅም። ስለዚህ አሁን ያለንበት ሲቹዌሽን በጣም ቆንጆ ስለሆነ ሜሪ ፕሊስ በዚህ ቀናችን እንኳን ባትበጣጭ።

ሜሪ ጫፋ እንዳነካት በቃ፣ ዳንሽ ይበቃሻል እንዴ! ነው ፊልፍቲ የምትመቻት እርጉዝ እኮ ነች። ባለቤት እኮ ነሽ። ከዚህ በኋላ እንከባበር። ገባሽ አይደለም? እኔ ስለሱ አይደለም። ዳኒ አስተውል፣ አሁንም አስተውል። ሜሪ ሰላም ማከብርሽ ነው ዝም ያልኩት። ድጋሚ እጅሽ እንዳታነሽበት ከዚህ በኋላ ከዚህ በኋላ እጃሽን ድጋሚ እንዳታነሽበት። ሰማኛለህ ማለት ነው። ይዘህልኝ ከቻላችሁ እሷን ቢሎ ለብሳለች ንጹፍ ለብሻሉ። ልንገባ። ይሄ ነገር የማይመቸው ሰው ካለ ከመሀላችን ሂዱ። በቃ ደስታችን ካላስደሰታችሁ ውጡ። ከህይወቴ ደስታዬ ጋር

አንቺ ጋር የተለሳለስኩት የኔ ናት።

በጣም ስላከበርኩሽ ነው። በጣም ነው የደስታቸው ቀን ነው። ደንቅ ነበር። ይታይ ነገር ስላለ ነው። እኔ ግን አሁን ሲገባ እውነቷን ነው በቃ። ትክክል ነው። አንቺ ያየሽበት መነጽር እና እኛ ያየንበት መነጽር አለ። ሁሉም ሰው አንድ አይደለም። እኔ በኋላ ለማዘን አልመጣም። ከዚህ ይቅርታ ቦታው ላይ በመገኘቴ ዳኒ ከቻልክ ማናችሁንም አንፈልግም። ገባህ አይደለም በቃ የኔ ደስታ ማናችሁንም ሲያስደስትህ አላየሁም። ሁላችሁም ደስታ ያስደስትህን አላየሁም። ትናንትና አንተ በእኔና መሀል ጊዜ ግን

እኔ ከኤፍሱን ጋር አሳልፋለሁ። ሁላችሁም በዚህ ደስታችን እንደምትደሰቱ ተስፋ አደርጋለሁ። በዙሪያ ያሉ ሰዎች ናቸው እንጂ እናንተ በጣም ደስተኛ እንደምትሆኑ አውቃለሁ። ኤፍሱን፣ እየተፈጠረው ነገር የኔ ጓደኞች፣ በእኔ ዙሪያ ያሉ ሰዎች ለሚፈጥሩብሽ ነገር በጣም ይቅርታሽ አይገባሽም።